ሁልጊዜ ተመሳሳይ ነገሮች በህይወታችን መፈጠር አለባቸው ብዬ አላስብም። የሰው ልጅ መቀየር ወይም ደግሞ የሆነ ነገር ለውጥ መኖር አለበት። ሩታ እያለች ያለችው እንግዲህ ሁልጊዜ ማልቀስ፣ ሁልጊዜ ዲራማ መስራት፣ ሁልጊዜ ያልሆኑትን ሆን ማለት፣ ሁልጊዜ ተለያየን ማለት፣ ሁልጊዜ ተመልካችን መዋሸት፣ ሁልጊዜ ደግሞ ተመልካችን ማስቀየም ይብቅ። በቃ ይበቃል፣ እያለች ነው ያለችው። ቪዲዮ ከመጀመሪያው እስከ መጨረሻ ተንትናሽ አዳምጪ አዳሚ ማለች ተንትናችሁ በደንብ አድርጋችሁ ገባ ብላችሁ ሰዓት ባላችሁን ሰዓት በደንብ አድርጋችሁ አዳምጡት እያለች ያለችው። አልቀሰን መምጣት፣ መዋሸት፣ ድራማ መስራት እስከዛሬ ድረስ ሰርተናል። ይበቃል ማልቀስ ይብቃ፣ ቤተሰብ ማስቀይመናል እያለች ነው ያለችው። ሰላም አሌይኩም ወረመቱላ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ ልኝ ያላችሁበት ሰላም እና ጤና ደስታ እመኝላችኋለሁ። ላይክ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እናንተ አመደሙላ ማለት ነው ላይክ እና ሰብስክራይብ አድርጎ ማለት ነው። እና የሩታ ንግግር ከሰማችሁት ከሆነ አብርሃም አብርሃም ጋር ልምጣ። አዎ አብርሃም ማለት ነው። አብርሃም እንግዲህ ከዚህ በፊት በነበሩትን ነገራቶችም በጣም ይቅርታ። ኦዲንስ ነው ለዛሬ ያደረሰኝ፣ እስከ ዛሬ ድረስ ካለሁበት አንስቶ ዛሬ ያደረሰኝ። እና በጣም ይቅርታ ከዚህ በኋላ ለሚመጣው ነገር በጣም ይቅርታ እያለ ነበረ ማለት ነው። የሰው ልጅ ትላንትና ስህተት ሰርቶ ትላንትና የትላንትናው ስህተት ላለመድገም መሰለኝ ዛሬ ላይ ይቅርታ የሚጠይቀው። ስለዚህ ለነጌው አይደለም ይቅርታ የምጠይቀው ትላንትና የሰራችሁትን ስህተት ዛሬ ላይ ይቅርታ ጠይቀ ድጋሚ ሌላ ስህተት ልትሰራ አይደለም። ስለዚህ ሁሉንም ነገር እዚህ ጋር ማብቃት አለበት በአጭሩ ማለት ነው። ምክንያቱም ተመልካችን በጣም ተዋሽተዋል፣ ተመልካችን ተዋሽተዋል። እኔ ዋሻቸዋለ ልማፌ ሞልቼ የምሬት ነው ምላችሁ። ስለዚህ እስከ ዛሬ ድረስ ሄዳችሁበታል። እስከዛሬ ድረስ የታማሙ ታሟል። እስከዛሬ ድረስ በማያገባን ገብተን ስንጣላ ስንሰዳደብ፣ በመቀጠል ደግሞ የሚታመሙ እራሱ አሉ። እኔ አንድች ቀን ታምሜ አላውቅም ጋይስ፣ አንድች ቀን ምክንያቱም ሁሉንም ነገር ስለምናውቀው እምናቀ እናውቃለን ብያችኋለሁ። እናውቃለን ስንላችሁ ብዙ ጊዜ የሆነ ደስተኛ ሆናችሁ የማትቀበሉ ልጆች አላችሁ፣ ግን አምናችሁ ተቀበሉ፣ ምንም ማድረግ አይቻልም። ባን አደለ። ሩታ ግን ሰልችቷታል። የውሸት ህይወት መኖር፣ የውሸት ኑሮ መኖር፣ አልቅሶ መኖር፣ በነሱ የመጣ ቤተሰብ መሰደብ፣ በነሱ የመጣ እንዴ ስንት ነገር ተብሏል ጋይስ፣ ስንት ነገር እንዴ። በራሳቸው ክብር ተደገደ፣ ክብራቸው ዝቅ ተደርጎ፣ በመቀጠል ደግሞ በቤተሰብ በቃ በማይመጣ በወንድም በታመመ ወንድም በስንት ነገር፣ ስንት ነገር ልጥቀስላችሁ። አይበቃም እንዴ? አይበቃም ተመልካችን ማውሸት አይበቃም? አይበቃም ብላችሁ ነው የምታስቡት? እናንተ ስሩ፣ ሂዱበት። አይ የማይሆን ነገር እኮ ነው ይሄ ውሸት። እስከ መቼ ውሸት? ዛሬ ላይ እሺ በተረገዘ ልጅ ራሱ ተነግደዋል፣ ተሰርቶበታል። ልጅ የራሱ ወልጃ አሳድጋለሁ ብላለች በማለት ልጁ ደግሞ የእሱ አይደለም የሌላ ሰው ነው እስከሚባል ድረስ እንዴ ከሌላ ሰው ነው ወይ ያረገዘችው እስከማለት ድረስ የኛ የግሬስ ፋሚሊ ያሉ ልጆች ራሱ ማለት ነው አያቸው አይደለም። ለምን ክብር ዝቅ ይደረጋል? ክብር ዝቅ ተደርጓል፣ ያልሆነውን ሆነዋል። ኤልዳና መግቢያ ሰርታ የፍቅር ጥያቄ እንድታቀርብ አድርጋለች። ሁሉንም ነገር በዚህ አጋጣሚ ፈትፍታችሁ ለምን ለህዝብ አታሳውቁም? እስከ ዛሬ ድረስ ከጅምሩ ዛሬ ድረስ ያደረሰኝ ወዴት ነው ብለሃል አብርሃም። ስለዚህ ከጅምሩ የነበረው እስከ ዛሬ ድረስ ለተመልካች ይፋ አድርጋችሁ ይቅርታ ጠይቁ። ምን ችግር አለው? ምንም ችግር የለውም። ስለዚህ ፋ አድርጉና ይቅርታ ጠይቁ። ከዚህ በኋላ ለሚመጣው ግን ይህ ዋስትና ንወስድም። ከዚህ በኋላ ድንበር አልፋችሁ ብመጡ ማን ወደኋላ አይልባችሁም ገባች አይደለም እናንተ የምትፈልጉት ዶላር ነው የምትፈልጉት ገንዘብ ነው እዚህ ተመልካች እዚያ ሽንት ቤት አጣቢ የሆነችዋ ሴት ልክ እንደኔዋ ምስኪንዋ በጣም የምታለቅሳለች እምታዝናለች ራሷ የምትጎዳ ሴት አለች እና አብርሃም የትላንት ነው የሩታ ንግግር ገብተዋል ወይስ አልገባህም አባቴ በደንብ አድርገህ መተንተን ትችላለህ አንገትህ ደፍተህ እኮ አዳምጣሃታል ከጅምሮ እስከ መጨረሻ ስታወራ ማለት ነው ንግግሯ ደግሞ የገባው በደንብ አድርጎ ይገባቸዋል ሁላችሁም ተግባባን ሁላችሁ፣ ማለት ነው አሁን። እስከዛሬ ድረስ ተለያይታችሁ አታቁም፣ ተጣልታችሁ አታቁም። ሁሉንም ነገር ድራማ ነበር እስከዛሬ ድረስ፣ እስከዛሬ ድረስ ማለት ነው። ነገር ግን ሩታ ይበቃል፣ በቃ ይበቃል። እስከ መቼ ነው በውሸት ዓለም የምንኖረው እያለች ነው ያለችው። እሺ አው አምናችሁ ተቀበሉ፣ የምሬን ነው አምናችሁ ተቀበሉ። እንዲህ ቤተሰብ ራሱ እኮ ይሰለቻል። እንዲህ ቤተሰብ እንደሰለቸ ራሱ ልናገር እንደዚህ ጋር እናንተ የሆነ ነገር አምጠታችሁ ስትናገሩ ቤተሰብ ሳይቀር የሆነ ነገር ሳይቀር እዚህ ጋር ሲካተት ተመልካች ስርዓት ያጣ ተመልካች ስርዓት ያጣ ህዝቦች ነነኛ በነገራችን ላይ ምክንያቱም አንድን ሰው ጥፋት ሰርቶ ሲመጣ ጥፋት ነው አንለውም። በቃ ስለወደደ ነው ያ ሰው ሄድበት በለው እንደዚህ አድርገው ምናምን። ይ የማይሆን ነገር ነው። ካሁን በኋላ አባቴ ወደ ራሳችሁ ተመለሱ። አብርሃም አሁን ቡታጀራ ይሄዳል። ጋይስ አብርሃም ቡታጀራ ይሄዳል። ቡታጀራ ቢሄድም ከነነ ፃነትም ቪዲዮ ትሰራለህ ከነ ብሩኬም ትገናኛለህ፣ ከቤተሰቦችም ትገናኛለህ። ነገር ግን አንተም ሌላ ነገር ለማድረግ ነው የምትሄደው። አዎ፣ ሌላ ነገር ልታደርግ ነው የምትሄደው እንጂ ከሩታ ጋር ስለተጣላ ከሩታ ጋር ሌላ ክፍተት ተፈጥሮ ወይም ደግሞ ሩታ ወደ ቤት አልመለስም ብላ ወይም ደግሞ ሩታ አልታረቅም ብላ አይደለም የምትሄደው። የራስህ የምትሰራው ስራ አለ። ይሄ ደግሞ ባለፈው ራሱ ተናግሬያለሁ ተናግሬያለሁ። አስፈላጊ ከሆነ እንበትነዋለን የራስ ስራ ለመስራት በዛውም ደግሞ ይሄ ነገር ከነሱ ጋር ቪዲዮ ለመስራት እየሄድክ ነው ያለው። ስለዚህ ሮ ታያለች ያለችው ሁልጊዜ በህይወታችን ላይ ተመሳሳይ ነገር መፈጠር የለበትም። መቀየር የሚባል ነገር አለ። ሁልጊዜ አልቅሶ መምጣት ማልቀስ ይሰለቻል ብላለች። ይሰለቻል። አዎ ይሰለቻል። እኛ ራሱ ታክቶናል፣ ሰልችቶናል። የሚያለቅሱትን ራሱ ጋይስ የሚያለቅሱትን፣ ስንት ሰው ነው የሚያለቅሰው? አሁን ማታ ስንት ሰው አለቀሰ? የምር ስንት ሰው ስንት ሰው አዘነበት? በእናንተ እሺ፣ እናንተ ዛሬ ላይ አልቅሳችሁ ምንም ማላችሁ አገኛችሁ እንበል፣ እሺ። ነገ ቀንም ይኖራል። ይሄ ገንዘብ አይኖርም እኮ ይኖራል አይኖርም። የሆነ ጊዜ እኮ ማለቁ አይቀርም። እንደ አሁን እኮ በሃይማኖት ዙሪያ ላይ የራሱ ተገብቶባችኋል። ቲክቶክ ሰፈር ላይ ሰሞኑን ሰርግ ነበረ፣ ቡታጅራ ላይ ያ ሰርግ ተካሂደዋል። ያንን ቪዲዮና ፎቶ እያወጡ ነው የሚገኙት። በሃይማኖት ዙሪያ ራሱ ተመትቶባችኋል። ስለዚህ ወደ ራሳችሁ ተመለሱት ቀልጠፍ ብላችሁ ማለት ነው። ሩታ ደግሞ አውሰላ ደንቃት አላልፍም። ምክንያቱም መሆን የሌለበትን ስለሆነ ስህተት ስህተት መስሎ ታይቶኛል፣ እየታየኝ ነው አለች ሩታ ማለት ነው። በደንብ ተደርጎ ስህተት ነው። ሩታ በደንብ ከጀመሮ እስከ ዛሬ ድረስ የተሰራው ስህተት ነው። አዎ እንዲያውም በዛውም የምንነበረበት በአፈረጥሽና በገላገልሽን ምን ነበረበት? ሌላኛው ሰው ያንን ክፍተቱ ለመሸፈን ነበረ። ውር ውር ውር ውር እያለ ነበረው። እስኪ በሩታ በኩል አንድ ሰው መጣና የሆነ ነገር ተናግረዋል በሉኝ። እስኪ አንድ ሰው በሩታ በኩል ወጥቶ ሩታ ለአብርሃም አብርሃም ብሎ የተናገረዋለ ማንም የለም። ለሩታ ግን ትሄድ፣ የፈለገችበት ትሄድ፣ ተዋት፣ የምትሄድበትን ቦታ ትሄድ በቃ ብለው ሀሳብ አስተያየት እየሰጡ ነበር። ከዛስ ሌላኛው እየመጣ ደግሞ በጣም ምስኪናት ለማውራት የፍቅር ጥያቄ ለመጠየቅ እራሱ እየፈራች ነበረ ምናምን እሺ በሩታ በኩል ማን ወጣ ተናገረ? ማንንም የለም። ምክንያቱም የትኛውም ሰው ራሱን አስከብሮ መኖር ይፈልጋል። በውሸት ዓለም መኖር ይሰለቻል፣ ያስጠላላ ሲጀመር ማንንም አልኖረም እስካሁን ድረስ በውሸት ዓለም ማንንም የገባበት ነገር የለም በዘች ነገር ላይ። ሌሎቻችሁ ግን ተጠቅልላችሁ ተካክታችሁ እዚሁ ገብታችኋል። የሩታ እናት እኮ አንዴ ነው የቀረበችው አይደለም። በቃ ይበቃል፣ አቁሙ፣ ትዳር ማለት የቃቃ ጨዋታ ነው ወይ ብላ አንድ ጊዜ መልስ ትሰጣለች። ከዛ ውጭ አንድ ቀን ቀርባት ተናግራ ታውቃለች? ተናግራ ታውቃለች? አታውቅም ምክንያቱም ሽባግሌ ናት። ትልቅ ሰው ናት። ትልቅ ሰው በትልቅ ሰው ትልቅ ሰው በሚወሉበት ቦታ ነው መዋል ያለበት፣ እንደዚህ አይነት ቦታ አይደለም። እናንተ ግን ጋሽ የራሱ አምጣታችሁ ስትከቱ ስንት ረ እናንተ እኔ እውነት ለመናገር ልናገር ከተባለ ከጀምሩ ከፍቅር ጋር የነበረው ነገር ሳይቀር ራሱ ብናመጣው ማለት ነው እንዲሁም አመት ሙሉ ቢወራ ማያልቅ ታሪክ እኮ ነው ያለው አመት ሙሉ። ስለዚህ ቢቀር ነው ሚሻለው። ስለዚህ ወደ ማስቀየም ኦዴንስን ማስከፋት ኦዴንስን ማስለቀስ ይበቃችኋል። እናንተ ወደንና ፈቅደን ነው እየተከተልን የነበረው። በቡታጀራ እየተሳደበ ያለው በእናንተ ምክንያት ነው፣ በነ ነፃነት ሴቶች ተብሎ እየተጨፈጨፈ ያለው። ስለዚህ ስርዓታችሁን ይዛችሁ ወደ ራሳችሁ ተመለሱ። ሰላም ሆኖልኝ ቤተሰብ